ኢነ ሊላሂ ወኢነ ኢለይሂ ራጅዑን! በሪያድ ከተማ የተከሰተው አደጋ፣ የሜርሴዲስ እና ሌክሰስ መኪና ፊትለፊት ተጋጭተው ነበር። አምቡላንስ አየው፣ ከዛም የተሰበሰበም ህዝብ ነበረ። አንድ ወጣት ልጅ እድሜው 26 አካባቢ ሆነን ከመኪናው ሲያወጡት አየው። ሰውነቱ በደም ተሸፍኗል፣ አካላቱም ተቆራርጧል፣ እግሩም ጭምር ተቆራርጧል እና እሱም እየጮህ ነው ይለናል የታሪኩ ዘጋቢ ልጁም ወደ ወንድሙ እየተመለከተ ምናልባትም የቅርብ ቤተሰቡም ይሆናል። መሞት አልፈልግም፣ በጣም ፈርቻለሁ። እሳት ነው ምገባው እኮ ይለዋል። እዛው ተኝቱም እየጮኸ መሀመድ፣ እኔ እኳ አልሰግድም ነበረ። ምናልባትም አካል ጉዳተኛ ሆን ይሆናል። መሞት ግን አልፈልግም፣ ከዚህ በኋላ ሰግዳለሁ፣ ወላሂ ሰግዳለሁ፣ ብቻ ግን መሞት አልፈልግም ይላል። ሰዎችም ተሰበሰቡ። እኔም ሁሉንም ክሰት እየተመለከትኩ እዛው ቆምኩ። በጣም ፈርቻለሁ። በቦታው ላይ የሚታየው በሙሉ እጅግ በጣም ይዘገንናል፣ ያስፈራልም ጭምር። የልጁን መድማት እየጨመረ መጣ። ጩኸቱም ቀጠለ። ሰውነቱም ወደ ሰማያዊ እየተቀየረ መጣ። ሊያድኑት ግን አልቻሉም። አብሮት የነበረው ልጅ እያለቀሰ እሺ ሻሃዳ በል ላኢላሃ ኢለላህ በል ይለዋል። ልጁ ግን እየጮኸ ነበር። ምላሱም ከሊማውን ልትል አልቻለችም ነበር። አላሁ አክበር። በጣም ፈርቶ ነበር። ግን ነፍሱም ተወሰደች፣ ድምፅም ተሰወረ። ግን ግን ሸሃዳውን ማለት አልቻለም ነበር። ከዚያም አልተንቀሳቀሰም፣ ሰውነቱን ደርቆ ቀረ። ዶክተሮቹም ያላቸውን መሳሪያ ሁላ ወጡ። ልጁ ልጁንም ቃሬዛ ላይ ያስቀመጡትና፣ ጭንቅላቱንም ሸፈኑት። ወደ ወንድሙ በመዞር አለቀ ወንድም፣ ለምዶ አድርግለት፣ ልናድነው አልቻልንም፣ ምክንያቱም ከጭንቅላቱና ከሰውነቱ ብዙ ደም ፈሶታል አላሉት። ዘጋቢውም እንዲህ ይለናል፦ በህይወቴ ለመጀመሪያ ጊዜ ሰው ከፊት ለፊት እያየው ግን ሸሃዳን ለማለት ሳይችል ሞተ። ወንድሞቼ ሞት ድንገት ነው የሚመጣው። ሰላታችሁን ግን ጠብቁ፣ በፍጹም ከነገ ጀምሩ እሰግዳለሁ አትበሉ። የመጨረሻ ቀናችሁ መቼ እንደሆነ ማንም አያውቅም። እኔም ከዚህ ክስተት በኋላ መተኛት አልቻልኩም፣ እንደ ህፃን ሳለቅስ ነበር። ልጅን ባላውቀውም ቃላቶቹን ግን በደንብ አስታውስም ነበር። እሰግዳለሁ፣ ወላሂ ከዚህ በኋላ እሰግዳለሁ፣ መሞት ግን አልፈልግም የሚሉት ቃላቶቹ ሁልጊዜ ምን ስለሚረብሹት ነበር። ያአላህ መጨረሻችንን እናሳምርልን ከመጥፋ